ተመልካሾቻችን እንዴት ናችሁ? ሽርሽር ፕሮግራማችን ተጀምሯል። የዛሬው ሽርሽር ፕሮግራማችንን የምናደርገው ደግሞ በቅርቡ እንግዲህ ጠቅላይ ሚኒስትር አብይ አህመድ አሊ ተመርቆ ክፍት የተደረገው አርቲፊሻል ኢንቴሊጀንስ ኢንስቲትዩት ውስጥ ነው የሚሆነው። እንደምትመለከቱት እንግዲህ በጣም የሚያምር ገጽታ ያለው ገና ከመግቢያው ጀምሮ ማለት ነው። አርቲፊሻል ኢንቴሊጀንስ እንግዲህ የሰው ልጆችን ህይወት ቀለል በማድረግና በጣም ብዙ አዳዲስ ዘመናዊ ነገሮችን በማካተት ዘርፈ ብዙ ሚና አለው ማለት ነው እንግዲህ አዲስ አበባችንንም ስማርት ሲቲ ከማድረግ አንጻር ከጤና ከተለያዩ ከግብርና ለሁሉም እንግዲህ በጣም ወሳኝና አስፈላጊ ነገር ነው። በሀገራችን ኢትዮጵያ ደግሞ ከ2013 ጀምሮ በስፋት እየተሰራ ይገኛል። አዲሱ ኢንስቲትዩት ምን ገጽታ አለው? ምን አዳዲስ ነገሮችን ጨምሯል? የሚለውን ዛሬ ሽርሽር እያደረግኩኝ አብሬ ቆይታ አደርጋለሁ። ውስጥ የሚያስጎበኘንም ሰው ይኖራል። መልካም ቆይታ እንዲሆንላችሁ ገብዛለሁ። አብረን እንግባል። ናትናኤል ይባላል። በኢትዮጵያ አርቲፊሻል ኢንቴሊጀንስ የኢንዱስትሪያል አውቶሜሽን ጀመሪ ነው። እኔ እንግዲህ ዛሬ ከአርቲፊሻል ኢንቴሊጀንስ ግቢ ውስጥ ሽርሽር ላደርግ ነው የመጣሁት እና መጀመሪያ ምንድን ነው ምን ጀምረው እስኪ ስለስ ነው። እንኳን ደህና መጣችሁ፣ ስለመጣችሁ ደስ ብሎናል። እዚህ ጋር የምታያት ቨርቹዋል አሲስታንት ሮቦት ነች። ሙሉ በሙሉ በተቋማችን የበለጸገች ነች። ያው እንደምታውቂው ኤአይ ማለት የሰዎችን ድካም የሰዎችን ጥረት የሚያግዝ ነው የሚያቀል ነው ያንም መሰረቱ በማድረግ እዚህ ጋር የሰራናት እቺ ቨርቹዋል ሮቦት ኤኒ ኢንፎርሜሽን አስተምረናት፣ ስለ መስሪያ ቤታችን ሰው እዚህ ጋር በሌለበት ሰዓትም ሁሉን ሁሉንም አይነት መረጃ እዚህ ጋር ለመጣ ሰው መስጠት ትችላለች ማለት ነው። ፌስ ሪኮግኒሽን ሲስተምም ስላለው ያን ፌስ ሪኮግኒሽን ትን ካለ በሰውየው ስም ጠርታል ታገለግለዋለች፣ እንደ ሪሴፕሽን ታገለግላለች ማለት ነው። ሰው እዚህ ጋር ግድ ቆሞ ስለተቋሙ ያለው መረጃ ሰው መመለስ የለበትም። እሷ ስለተማረች ትመልሳለች። ለምሳሌ የኔም ፌስ ስላላት ስሜም ናቲ ብላ ስለሆነ የምታቀኝ እዚህ ጋር ታስገባት ትችላለን። አውተንቲኬትን ብሎኛል ከዛዛ ጋር ጠራኛ ና

ይህ ማለት በብዛት ብልሹ አሰራሮችንም ሊቀንስ ይችላል። ለምሳሌ የተለያዩ ተገልጋይ የሚበዛባቸው መስሪያ ቤቶች ላይ እቺን እንደ ሪሴፕሽን ቢያቆሙ ሰው የሚፈልገው እዛ መስሪያ ቤት ያለውን እንትን አስተምረናት ሰዎች የሚፈልጉትን ነገር ሂደው ሲጠይቋት፣ በግልጽነት በታማኝነት ትሰጣለች ማለት ነው። በምን በምን ቋንቋዎች ነው? አሁን በእንግሊዘኛ ነው ያስተማርናት፣ ግን በተጨማሪ በአራት ቋንቋዎች ደግሞ እየተማረች ነው ለምሳሌ በአማርኛ፣ ኦሮምኛ፣ ትግረኛና ሶማሊኛ የተማረች ነው ያለችው። ስለዚህ በነዚህ ቋንቋዎች የሚጠቀሙ ሰዎች ሲመጡ መረጃ እንድትሰጡ ማለት ነው ሲመጡ መረጃ ማግኘት ይችላሉ በዛ ቋንቋ ማለት ነው። ስለዚህ ከእናንተ ውጪ ሌሎች ተቋማት ላይም እንደ ሪሴፕሽን መሆን ትችላለ እንደ ሪሴፕሽን መሆን ትችላል። ትላልቅ አሁን ለምሳሌ መዘጋጃ ቤተ ክፍለ ከተሞች ላይ ምናምናል ሰዎች አሁን ለምሳሌ ጉዳይ ኑሯቸው የሄዱና ረጅም ሰዓት ቁጭ ካሉ በኋላ አስር ሰዓት ወይ አስራ አንድ ሰዓት ጠዋት ሂደው ከዛ ጉዳይ እንዲህ ነው ሲባል እዚህ አይፈጸምም ወይ ይሄ ነገር ጎሎ ካል ይሄና ሟላ እንዲህ እንዲህ ሊባል ይችላል። ግን ያሁን ለአድካም ወረፋ ጠብቆ ከሚሄዱ እቺ በር ላይ ምትቀመጥ ጀስ ስለዛ ተቋም ያለውን ነገር እንዳለ መረጃ ቢሰጣት ከዛ ያ ተገልጋይ መጥቶ እንዲ እንዲ ነገሮች ይዤ ነበረ እዚህ መፍታት እችላለሁ ይሄን ፈልጌ ነበር ሲላል፣ አይ እዚህ መፍታት አትችልም፣ ወር ደግሞ እዛ የሚፈታ ከሆነ ደሞ የሚፈልጉ የሚያስፈልጉ ነገሮችን ዶክመንቶችን መሟለት ያለባቸውን ወዲያው ትነግረዋለች ማለት ነው። ያ ማለት ጊዜን ቆጠበ ብዙ ነገሮችን አቃለለ ማለት ነው ለሰዎች እሺ በጣም ነው የማመሰግነው። ተመልካቾች ሌሎችን ክፍሎች ደግሞ ወደ ውስጥ ገብተን እናያለን አብረን እና ተመልካቾቻችን፣ እንዳያችሁት እንግዲህ ሪሴፕሽን ላይ እንግዳ የምትቀበል በአርቲፊሻል ኢንቴሊጀንስ የበለጸገች ሮቦት ነበረች። ከዛ ሁን የመጀመሪያውን ክፍል መርታኝ እንግዲህ ወደዛ መጥቻለሁ። ውስጥ እንግባ ሰላም እንታወቅ። ተስፋዬ ዳይሬክተር ተር የሮቦቲክስ ዳይሬክተር ነው። ተመልካቾች እንግዲህ ከሮቦቲክስ ዳይሬክተሩ ጋ ደግሞ ቆይታ አደርጋለሁ። ዛሬ እንግዲህ ለመጎብኘት የመጣሁት እስኪ ከየትኛውን ጀምር እንኳን በሰላም መጣሽ። ይሄ በኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ውስጥ የሮቦቲክስ ላብራቶሪ ወይ ደግሞ ወርክሾፕ ብለን መጥራት እንችላለን። ይሄ ከግራ እጃችን ወይ ደግሞ ለአንቺ ከቀኝ እጅሽ የምናየው ሲኤንሲ ማሽን ይባላል። ሲኤንሲ ማሽን ይባላል። ሲኤንሲ ማሽን ማለት ምን ማለት ነው? በተሰጠው ዲዛይን በተደረገለት በሮቦቲክስ አካላቶችን እሱ ደግሞ ምርቱን አምርቶ ይሰጠናል ማለት ነው። ይሄ ለምሳሌ በማቴሪያል አይነት አክሬሊክ ይባላል የተሰጠን ሰርቶ ይሄኛው ማሽን ሰርቶ እየሰጠን ነው ማለት ነው። ሲኤንዲሲ ማሽኑ ሰርቶ እየሰጠን ነው። እዚህ ዲዛይኑን እዚህ ዲስፕሌይ እናደርግለታለን። በዲዛይኑ አማካኝነት እኛ ፊድ ስናደርገው እሱ ዲዛይኑን ሰርቶ ይሰጠናል ማለት ነው። እነዚህ ማሽኖች ተደም የሰጡን ውጤቶችን የሮቦት አካላት ውጤቶች ናቸው። በተለያየ ፋንክሽን የሚሰሩ የሮቦት አይነቶችን እናገኛለን። እዚህ እዚህ ግራ ቀኝ እጄ ላይ የምናየው ለቴሌኮሚኒኬሽን ያዘጋጀ ነው፣ አንድ ፕሮዳክት ነው። ለዲሞ ወይ ደግሞ እነሱ አዳዲስ ስልኮችን ሰርቶ ለዲሞ ሲያዘጋጁት ማሳያ ዲስፕሌይ እንዲሆንላቸው ሳምፕል ሰርቴ ነው፣ እዚህ ያለ ነው። ቀጥሎ ያሉት ይሄ የሮቦት ጭንቅላት አካባቢ እየሰራ ነው። ለዚህ ሁማኖዊ ሮቦት ያለው ነው ይሄኛው ኦልሞስት የሰው አይነት ጭንቅላት ያለው ሮቦት እየሰራንለት ነው። ቀጥሎ እያየን ያለ ነው ይሄ ቅርብ ጊዜ አውቶማቲካሊ በራሱ ሞኒተር አድርጎ ከሰው ጋር ቼዝ የሚጫወት ሮቦት እየሰራ ነው። ይሄ ለእሱ አዘጋጅተናል። ሰው ብቻውን ከሰው ጋር የሚጫወት ማለት ነው። ሞዴል ተዘጋጅቶለታል፣ ሁሉም አልቆለታል። ለዚህ ማገጣጠም ብቻ ነው ሀርድዌሩንና ሶፍትዌሩ ሞዴሉን ብቻ ማገናኘት ነው የሚቀርብ እዚህ የምናያት እዚ ኢትዮጵያን አርቲፊሻል ኢንቴሊጀንስ ውስጥ የተሰራችው ሁማናዊ ሮቦት ናትች። እዚ የተሰራችው እዚ ነው የተሰራችው የነዚህ ማሽኖች ውጤት ናትች። አንድ ላይ ዚ ያለችው ከሰው ጋር ኮሚኒኬት ማድረግ ትችላለች። የኢትዮጵያን መስህብ አድራሻዎችን ማሳየት ማስተዋወቅ፣ ኢትዮጵያን ሙሉ በሙሉ ማስተዋወቅ ትችላለች። እንደ ሰው ኢንተሊጀንት ናት። እዚህ የምናየው ደግሞ ሲክስ ዶፍ ወይ ደግሞ ሲክስ የመንቀሳቀስ አቅም ስድስት ቦታ የመንቀሳቀስ አቅም ያለው የሮቦት አይነት ነው። ብንቆጥርለት እዚህ ጋር ይንቀሳቀሳል፣ እዚች ጋር ይንቀሳቀሳል፣ ሁለት ሶስት፣ አራት፣ አምስት እና ስድስት ናቸው። ስድስት ቦታ መተጣጠፍ ይችላል። ይህ ሮቦት ይህ ሮቦት የሚያገለግለው የሰው ልጅ መድረስ የማይችልባቸው ቦታዎች ለምሳሌ በከፍተኛ ሙቀት የሚያቀልጡ ወይ ደግሞ የሚሰሩ የብረታ ብረታ ብረት ማቅለጫዎች ውስጥ ሰው ልጅ መድረስ የማይችል አደጋና አስቸጋሪ በሆኑ ቦታዎች ላይ ሰውን ተክቶ መስራት ይችላል። በአማርኛ ወይ ደግሞ በኢትዮጵያዊ ሰርጓጅ ሮቦት ነው የሚባለው። ሰርጓጅ ሮቦት ነው የሚባለው። ሰርጓጅ ሮቦት ማለት ለምሳሌ በውድ ዋጋ የተገዙ የፍሳሽ መስመሮችን ወይ ደግሞ የውሃ መስመሮችን ትላልቅ የሆኑና በውድ ዋጋ በጣም የተቀበሩ ፈሳሾች እስከ 200 ሜትር ጠልቃ በመግባት እዛ ውስጥ ያለውን ችግሮችን አናፍንፋ ባክ ዳታ ሊሰጠን ትችላለች። እኛ ቆፍሬን መግባት ሳያስፈልግ ቱቦውንም መስበር ሳያስፈልግ፣ አዎ ትገባለች። ስለነበረንጊዜ አመሰግናለሁ። እሺ ተመልካቾቻችን እንግዲህ የሮቦቶች ክፍል ይሄንን ይመስላል። በጣም በዘመናዊ መንገድ እየተሰሩ ነው። የሰው ልጅ ህይወት የሚያቀሉ ናቸው። ወደ ቀጣዩ ክፍል ደግሞ እንሄዳለን። ተስፋዬ በጣም ነው የማመሰግነው ለነበረን ጊዜ። መልካም የስራ ጊዜ ያመሰግናለሁ። እንትታለላእደናእንደናህአነት ታወቅተሽልደረ አመሰግናለሁ። ከአዲስ ሚዲያ አመሰግናለሁ ከአዲስ ሚዲያ ኔትወርክ ሽርሽር ፕሮግራም የመጣሁት የጎበኛ ሆኝ ነው በጣም የሚያምር ነው ክፍል መጀመር እንችላለን። ይቻላል እንግዲህ አሁን ያለንበት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በቅርቡ በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ተመርቆ ስራ ወደ ጀመረው ዋና መስሪያ ቤት ህንፃ ላይ ነው ያለነው ማለት ነው። ስንጀምር እዚህ ጋር ካለው ብንጀምር ደስ ይለኛል። ይሄ የምታየው የራእይ ማሳያችን ነው። የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ሲመሰረት ጀምሮ በ2013 ዓመተ ምህረት በክቡር ጠቅላይ ሚኒስትራችን ሀሳብ አመንጪነት ምስረታውን አድርጎ ነበር። የዛኔ ሲመሰረት ማዕከል ነበር። 2014 ዓ ም ደግሞ ወደ ኢንስቲትዩትነት አድጎ አሁን ወደምታዩ ትልቅ ህንጻ ደግሞ በቅርቡ ገብቶ ስራ ጀምረናል ማለት ነው። ይሄ ዋና መስሪያ ቤታችን ነው። ይሄ እዚህ ጋ የምናየው የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት የራዕይ ማሳያችን ነው። ራዕያችን አንደኛው በ2022 አንዱ ዋነኛ መነሻችን በ2022 በኛ አቆጣጠር ከአፍሪካ በዚህ ዘርፍ በአርቲፊሻል ኢንቴሊጀንስ ዘርፍ ቀዳሚ የሚያደርጋትን ተቋም እውን ማድረግ በዛ ደረጃ እየሰራ ናቸው የሚገኙ በጣም ብዙ ስራዎችን እዚህ ላይ ማየት እንችላለን። ይሄ እንግዲህ አሁን የምንገኝበት የ15 ፎቅ ህንፃ ነው። ከዚህ ቀደም በሌላ አገልግሎት የምናውቀው አሁን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አድሶት እንደዚህ አሳምሮት የገባበት እናመሰግናለን። ህንፃ ነው ይሄ እንደሚታየው። ኮምፓውንዱ እንደሚታየው በጣም ሰፊ ነው። እንደምታያት በዚህ ታብሌት አማካኝነት በጣም በቀላሉ ጊዜው በሰጠን ወይም ደግሞ እኛው እየሰራንበት በሚገኘው በአርቲፊሻል ኢንተለጀንስ ቴክኖሎጂ አማካኝነት ለምሳሌ ዋና መስሪያ ቤት ህንፃ ይላል። ዋና መስሪያ ቤት ህንፃ ምን ያህል ወለል አለው፣ እነማን አሉ፣ እዚህ ውስጥ ምን አይነት ዲፓርትመንቶች አሉ፣ የሚለውን በጣም በቀላሉ የምናቀትበት በማየት ብቻ እዚህ ጋ ዝርዝር ጉዳዮችን እዚህ ጋ ለምሳሌ የህፃናት ማቆያ አለ። እንደምታውቂው ሴት እህቶቻችን እናቶች ናቸው። እናቶች የሆኑ ሴት እህቶቻችን እዚህ ከልጆቻቸው ሳይርቁ በቀላሉ ልጆቻቸውን እያገኙ ስራም ሳይቋረጥ መስራት እንዲችሉ የምናስችልበትም ስፍራ አለን ማለት ነው። እዚህ ጋር አንድ መናያት አለች። ይሄ ቮይስ ኦፍ ኢትዮጵያ ወይም ኢትዮጵያዊ ድምጾች ብለን ያዘጋጀነው አንድ ሴክሽን ነው። ይሄ እንግዲህ እዚህ ጋር የምታያቸው በተለያየ ሴክተር የተሰማሩ በተለያየ መስክ የተሰማሩ አገልግሎት የሚሰጡ ወይም ደግሞ አርቲፊሻል ኢንቴለጀንስ በእነሱ ሕይወት ውስጥ ምን አይነት አበርክቶ አለው ዛሬ ላይ ና ወደፊት ምንድን ነው ለእነሱ አርቲፊሻል ኢንቴለጀንስ የሚለውን እየጠየቅን እነሱን የምናዋራበት አንዱ ፓርት ነው ማለት ነው። ለምሳሌ እስቲ ዶክተሩን አርቲፊሻል ኢንቴለጀንስ

እምነት የለም ይሄ አንዱ በጣም ዓለም ላይ እንደ ክርክር ነጥብ ከአርቲፊሻል ኢንቴሊጀንስ የሚገናኝ ነው። እኛ እንደ ተቋም እንደ ሀገር የምናስበው አርቲፊሻል ኢንቴሊጀንስ ሰዎችን ወይም ፕሮፌሽኖችን ይተካል የሚል እምነት የለን የመቀበልና የአስተማሪዎችንም እንዲሁም ትምህርቱን ተደራሽ ከማድረግ አንጻር የተለየ አቅም ይሰጣል ብለን የምናምነው እንደዛ ስለሆነ ይህን እንግዲህ የምናሳይበት አንዱ ምን ገባኝ አሁን። ሁሉም የራሳችሁ አበርክቶ አላቸው። ለይተንም ማበላለጥባችልም። ሁሉም አስፈላጊ ናቸው። በጣም ደስ ይላል። እሺ፣ እዚህ ጋ የምታየው ብልህ አድማሶች ብለን የያዝ ናቸው። ሶስት ጉዳዮችን የምናሳይበት ነው። አንደኛው ፊቸር ኦፊስ ወይም የወደፊቶቹ የመስሪያ አካባቢዎች ምን ይመስላሉ፣ የወደፊቱ ግብርና ወይም ስማርት አግሪካልቸር ምን ይመስላል የወደፊቱ የመኖሪያ አካባቢ ወይም ስማርት ሆም የምንላቸው ምን ይመስላሉ የሚለው የምናይበት ነው። እንደምታየው በጣም ፊቸሪስቲክ የሆነ ሀገራችን በዚሁ ከቀጠለች እንደዚህ እንደምትሆን እምነት ስላለን ያንንም ጭምር የምናሳይበት ነው። ከዛ ባሻገር እንዳልኩሽ በእነዚህ ሶስት ዘርፎች ውስጥ አርቲፊሻል ኢንቴሊጀንስ ሲካተት፣ አርቲፊሻል ኢንቴሊጀንስ ከነዚህ ዘርፎች ጋር ሲጣመር ወይም ከነዚህ የኑሮ አካባቢዎች የግብርና አካባቢዎች እንዲሁም የመስሪያ አካባቢዎች ጋር ሲጣመር ምን አይነት ውጤት አለው? እንዴት ውጤታማ ያደርገናል? የሚለውን የምናይበት ኤሪያ ነው ማለት ነው። ስማርት አግሪካልቸር እንደምታየው በድሮን ጸረተባይ ሊሆን ይችላል ኦር ደግሞ አስፈላጊ ማዳበሪያ ሊሆን ይችላል በጣም በቀላሉ ይሄን የምንሰጥበት ነው። ገበሬው እንደምታየው በስማርት ስልኩ አማካኝነት የአፈሩ ምርታማነት ሊሆን ይችላል ወይም ደግሞ ሰብሎቹ ላይ ያለውን በሽታ በጣም በቀላሉ በመለየት ምን አይነት መድኃኒት ወይም ደግሞ ምን አይነት ትሪትመንት ያስፈልገዋል የሚለውን የሚረዳበት ጉዳይ ይኖረናል ማለት ነው። ወደፊትን ስናስብ እንግዲህ ብሩህ ነገር ነው የሚታየን፣ ብሩህ ነገር ነው የሚታየን። ከዚህ አንጻር የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ቀደም ብዬ እንደነገርኩሽ በተለያዩ ሴክተሮች በአገልግሎት በአገልግሎት ዘርፍ ሊሆን ይችላል፣ በግብርናው ዘርፍ፣ በጤናው ዘርፍ እየሰራቸው የሚገኙ በርካታ ስራዎች አሉ። በአገልግሎት ቀደም ብዬ እንደጠቀስኩልሽ የመስዋቢያ አንድ ማዕከል አገልግሎትን ውጤታማ አድርገው አሁን በአገር አቀፍ ደረጃ ወደ ተግባር እየገባ ነው። አዲስ አበባ ላይ ተጀመረ፣ አዲስ አበባ ላይ ተጀመረ። አሁን ክልሎች ዜና ላይ እንደምትሰሚ አብዛኞቹ ላሁን እያደረጉ በክልሎች ላይ ብዙ ጊዜ እንደውም አገልግሎት ሰጪ ተቋማት ላይ ቅሬታዎች ነበረ። እሱን እንግዲህ አንድ ቦታ ላይ ሄዶ ችግር መፍታት በጣም ትልቅ ትልቅ ጅማሮ ነው። ምንድነው የአርቲፊሻል ኢንተለጀንስ አንዱ ይሄ ቨርቹዋል ሪያሊቲ፣ ኦግመንትድ ሪያሊቲ፣ ሚክስድ ሪያሊቲ የምንላቸው የተለያዩ አንዳንዴ ለኢንተርቴይንመንት አንዳንዴ እንደዚሁ የተለያዩ አገልግሎቶችን ለማዘመን ጭምር የሚጠቅም ፕሊስ አረፍ ማለት እንችላለን። የሚጠቅም የተለያየ የቴክኖሎጂ ውጤት አለ። ያንን ውጤት እንግዲህ እዚህ ደግሞ ኤክስፒሪየንስ እንድናደርግ ሰዎች ለምሳሌ ሌትስ ምንድነው ታላቅ የኢትዮጵያ ህዳሴ ግድብ መሄድ ሳይጠበቅብሽ እዛ እንዳለሽ አይነት ስሜት እንዲሰማሽ አድርገን መንገዱን ሊሆን ይችላል የምትወጭ የምትወርጂውን እዛ ግድቡ አካባቢ ደርሰሽ የምታዩ ፏፏቴ ውሃ ሊኖረው ይችላል። ንፋስ ሊኖረው ይችላል። ያንን አይነት ስሜት ቦታው ላይ ሆነሽ ያለሽ አይነት ስሜት እንዲሰማሽ የምናደርግበት አንድ የኤክስፒሪየንስ ሮማችን ነው ማለት ነው። በጣም አሪፍ ስለዚህ፣ ሰዎች ሲመጡ እንደየሙያቸው ነው እዛ ክፍል ውስጥ እንትን ኤክስፒሪየንስ እንዲያደርጉት የሚደረገው ወይስ እናንተ የመረጣችሁት እኛ የመረጥ ነው ማለ በፍላጎታቸውም የተለያዩ አማራጮችን በመስጠት እንዲያቸው የምናደርጋቸው የተለያዩ ምንድነው ማጋሪያ አይነት እንደው ማይሞክሩ ሰዎች አሉ። እሱ ነው በዛው ነገር ምክንያቱም ቪዲዮ ለተመልካቾች ስለምናደርሳቸው እንቅስቃሴ ስላለው ትንሽ እንግዲህ ለነፍሰ ጡር ደሞ እንደኔ ቶሎ ለሚደነግጥ አይነት ሰው አንመክርም። ያው እንቅስቃሴዎች ስላሉት ተለያዩ አይነት እንቅስቃሴ ከዛ ውጪ ግን ምንም የተለየ የሚያስፈራም ነገር ምናምን አመልካቾቻችን እንግዲህ በአርቲፊሻል ኢንቴለጀንስ ኢንስቲትዩት ዋና መስሪያ ቤት ውስጥ በአዲሱ ማለት ነው እያደረግኩት ያለሁት ቆይታ አሁንም እንደቀጠለ ነው። ይሄ ደግሞ የምትመለከቱት ዲጂታል ላይብራሪ ያለበት ነው። ኤአይን የተመለከቱ በርካታ መጽሐፍት አሉ። በሀርድ ኮፒም አሉ። እዛ ጋር ደግሞ እንደምትመለከቷቸው ኮምፒውተሮች አሉ። በእነሱም ታግዛችሁ ማንበብ ትችላላችሁ ማለት ነው። በተለይ ደግሞ በአርቲፊሻል ኢንተሊጀንስ ዙሪያ ላይ የሚማሩ ተማሪዎች እንዲሁም ደግሞ ማወቅ የሚፈልጉ ሰዎች የሚያገኙበት ቦታ ነው። በጣም ነው የሚያምረው። ይሄኛው ዲጂታል ላይብረሪያቸው ነው ማለት ነው። ይህንን ይመስላል። አሁን ደግሞ ወደ ውጪ ሚሄድና ምን አይነት እይታ አለው የሚለውን አሳየቻችሁ ፕሮግራማችንን የምናጠቃልል ነው የሚሆነው ወደ ተመልካቶቻችን፣ እንግዲህ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና መስሪያ ቤት ውስጥ ነበር የዛሬውን ሽርሽራችንን ያደረግ ነው። እንደተመለከታችሁት እንግዲህ በጣም ብዙ ነገሮችን አይተናል። አርቲፊሻል ኢንተለጀንስ ወይም ደግሞ ኤአይ ለወደፊቷ ኢትዮጵያ ምን ተስፋ አለው የሚለው እያየ ነው። አሁንም እየተሰሩ ያሉ ስራዎችን አይተናል። በጣም ነው የሚያምረው፣ አዲሱ ቢሯቸው በጣም ቆንጆ ነው። መታችሁ እንድትጎበኙ ትጋብዛችኋለሁ። ቀጣይ ሳምንት በሌላ የሽርሽር ፕሮግራም እንገናኛለን። ቻቻ